ሁሊ ካልተሸከመ ወገቡን ያመዋል። ፖሊሶቹ የፖለቲካ ታሳሪዎችን ብዙ አይጫኑ፣ እንዲያውም የተሻለ ያከብሩናል። ፖሊሶቹ ቤተሰብም ሆነውን ነበር። ጨለማን ተገና አድርገው ቤተሰቦቻችን ጋር ያስደውሉናል። የሚበላና የሚጠጣ ነገርም ለሊት ሳይቀር ገዝተውልን ይመጣሉ። ያላስገቡልን ነገር የለም። ቅዳሜና እሁድን ውጭ ያለን እስኪመስለን ድረስ እንዝናና ነበር። ጨዋታ ይደራል። ሳቅና መተራረብ እንደ ጉድ ነው። መጠጥ ይገባል። ለሚፈርሹትም ጫት ይመጣላቸዋል። ማታ ማታ ልንቆጠር ስንወጣ ብዙ ጊዜ ድምቅምቅ ብለን ነው የምንታየው። ከሚዲያ ጋር በተገናኘ ከታሰርነው መካከል ሶስቱ ሰለሞን ሹምዬ፣ በቃሉ አላምረውና ታዲዮስ ታንቱ እኔ በነበርኩበት ክፍል ውስጥ አሉ። ከእኔ ቀጥሎ ባለው መደዳ ተኝቶ ያድራሉ። በወዲ ነጮ ለቅሶ ላይ ተገኝታችኋል ተብሎ የታሰሩት ሰለሞንና ዮሐንስ ግን ዋና ሸሪኮቼ ነበሩ። ድምፃዊ አብርሃም በላይነህ ወይም ሻላይ በዚህ ቡድን ውስጥ ከነበሩት ድምቀቶቼ አንዱ ነው። አብረሽ ሎትሮ የጓደኞቼ ጓደኛ ነበር። ከዚህ በኋላ ግን የኔም ጓደኛ ሆኖ ቀጠለ። የተለያየ ሙያና እውቀት የነበረው ስብስብ ስለነበር ቀኑን ሳናውቀው እንዲመሻ ያደርግልናል። በደረቅ ወንጀል የገቡትን ግን ያሰቃያዋቸዋል። ወፌላ ላይ ገርፏቸዋል። ከዚያ ቁስላቸው እስኪሸር ለቀናት ለብቻቸው ሰው እንዳያገኛቸው በመደብደቢያ ክፍላቸው ያስሯቸዋል። አንዱ በቅልጥሙ ላይና በእጁ ላይ ካቴና አስረው ወፌላላ ሲገርፉት እጁ ደማ። ከዚያም እየጮኸ መድማቱን ሲነግራቸው ፖሊሱ ይባስ ብሎ በከስከስ ጫማው ከሰከሰው። በአጋጣሚ ያገኘው ቅልጥሙ ላይ የነበረውን ካቴና ነበር። ካቴናውን ሲመታው የቅልጥሙን አጥንት ሰርጉዶ ወደ ውስጥ ገባ። ከህመሙ እስኪያገግም ለቀናት ከታሰረ በኋላ ወደኛ ክፍል ተቀላቅሎ ያጠገገ ቁስሉን እያሳየን የደረሰበትን ይነግረን ነበር። ስትፈቱ በደሌ ዘግቡልኝ እያለ ቅርፊት የሠራ እግሩን ያሳየን ነበር። በእስረኝነት ዘመኔ በንጽጽር የተሻለ ጊዜ ያሳለፍኩት እዚህ ነው። የፖለቲካ ውይይትና ክርክር ለማድረግ በሌሎች አገራዊና የግል ጉዳዮችም ላይ ለመነጋገር የሚያስችል የተሻለ ግንዛቤ ያላቸው ሰዎች የታሰሩበት ወቅት ነው። በክፍሌ ውስጥ ካሉት ሰዎች ውጪ ቀን ቀን በምንውልበት የእስር ቤቱ ግቢ ውስጥ ተመስገን ደሳለኝን አገኘዋለሁ። ተመስገን ጨዋታ ያውቃል፣ እንደ አንዳንድ ሰዎች ሲተርቡትም አይከፋውም፣ ወረፍ ሲያደርግም ይችልበታል። ጨዋም ነው። በእስር ቤት ውስጥ ከነበሩት የፖለቲካ እስረኞቹ ሁሉ እሱ ላይ ስቀልድ አልሳቅቅም፣ እሱም እኔን ሲተርብ ደስ ይለዋል። በዚች አምስት እርምጃ በማታራመድ ግቢ ውስጥ ለረጅም ደቂቃዎች የእግር ጉዞ እያደረግን እናወራለን። በዚህ ወቅት አብዝተን የምናወራው ፖለቲካ ነው። እሱ የተጋነነ የኦሮሞና የትግራዋ ጠልነት እንዳለው አውቃለሁ። አብይ በነገዘ ሰሞን ከውጭ የህትመት ማሽን አስገብቼ ትግሬው ኃላፊ ከፈቀደልኝ በኋላ ኦሮሞ ከለከለኝ ሲል አነጋገሩ ቅፍፍ ብሎኝ ነበር። መከልከልን ከትግሬ እንጂ ከኦሮሞ አልጠበቀም ነበር መሰለኝ ያኔ የኦሮማራ ዳንስ ስቦት ሳይሆን አይቀርም። በአማራ ቴሌቪዥን ላይ ለመቅረብ ባህር ዳር ድረስ እስከመሄድ ደርሶ ነበር። በዚያ ጣቢያ ላይም ቀርቦ የትግራይ ተወላጅ ጄኔራሎችንና ፖለቲከኞችን ለማጣጣል የተከፈተውን ዘመቻ አግዟል። ወልቃይትን እንደ ካሽሚር እያለ ሲጽፍ ነበር። በመጽሔቱ ላይ በአየር መንገድ ውስጥ ያሉ የትግራይ ተወላጆች ሁሉ እየዘረዘረ እንደ ወዲ ነጮ የግንኙነት መስመር እስኪጠልፉ ነው እንደ የሚጠበቀው እያለ ጽፏል። ይህንን ሲል እንዲታሰሩ ወይም ከሥራ እንዲባረሩ በምፈለግ ነበር። ወዲ ነጮ የግንኙነት መስመር በጣጥሶ ሰሜን እዝን አስጠቃ የሚባለውን የብልጽግናን ውንጀላ ከነነፍሱ ውጦ ነው እንግዲህ ይህን ያለው። የኤርትራና የብልጽግና ሰራዊት በአድዋ ከተማ ጭፍጨፋ እየፈጸመ ስለ አድዋ ድል ማውራት ኢሞራ ላይ ነው የሚሉ ሰዎችን ለመሞገት ደግሞ የምናከብረው የአድዋን መንፈስ እንጂ የአድዋን ወረዳ አይደለም ሲል ጽፏል። በእስር ቤት ስንገናኝም ኦሮሞን ከኦነግነት የትግራይን ተወላጆች በወያኔነት እያሳበበ እንደሚጠላቸው ተረድቻሉ እንዲያም ሆኖ እስረኞች የገንዘብ ዋስ ተጠይቀው ሲጎድልባቸው በእስር ቤቱ ያልተጻፈ ሕግ መሠረት እንዲዋጣ ጥሪ ሲደረግ ብሔር ሳይለይ ኪሱ ተመላልሷል። በዚህ ረገድ በዛ ያለ ገንዘብ እያዋጡ የትግራይ ተወላጅ እስረኞችን ካስለቀቁ ሰዎች ተመስገን አንዱ ነበር። የቤታችን የሥራ ቋንቋ ቁቤ ነው የሚለው ተመስገን በእናቱ ኦሮሞ መሆኑን እስኪነግረኝ ድረስ አላውቅም ነበር። በምን ምክንያት እንደሆነ አላስታውስም፣ አብዛኞቻችሁ የጎንደር ፖለቲከኞች ችግር አለባችሁ፣ ኢትዮጵያም አማራም ጋይንት ብቻ ይመስላችኋል ስለው ነበር። እናቴ ቁቤ ነው የምትናገረው፣ ሰራተኛም የምትቀጥረው ቁቤ የምትጽፈውን ነው ሲል የመለሰልኝ ከእሱ ጋር ለመከራከር ሆን ብዬ ጠቅ የሚያደርግ ንግግር የምፈጥረው እኔ ነኝ። እሱ የሚወዳቸው ሁለት ሰዎች እንዳሉ አውቃለሁ። ጀኔራል ተፈራ ማሞና መስፍን ወልደ ማርያም። ተመስገን ሁለቱን የሚጠራቸው ተፌ እና ፕሮፍ እያለ ነው። እኔም ሁለቱን ሰዎች ጠቅስና ተፈራን የንጉሥ አገልጋይ እልበታለሁ። መስፍንን ደግሞ አድሃሪ ስል እጎነትለዋለሁ። ጀኔራል ተፈራ ኢህአዲግ ሽፍታ እያለ ታጋይ ያደረገው መንግስት ሲሆን ደግሞ ጀነራል አድርጎ የሾመው ነው። በኋላም በኢህአዲግ ላይ ሊያምፅ ሲል ተይዞ ታስሯል። በርግጥ ኢህአዲግ ተፈራን ያገኘው በፖለቲካ ምልምል አይደለም። ተወልዶ ባደገበት ሰሜን ወሎ የበጎች እረኛ እያለ ነው ኢህአዲጎች ያገኙት። ጀነራል ተፈራ በ2001 አመተ ምህረት ኢህአዲግን ለመፈንቀል አሲሮ ጀነራል ተፈራ ማሞ በ2001 ዓመተ ምህረት የኢህአዴግን መንግስት ለመፈንቀል እሱና ባልደረቦቹ ሲያሴሩ እንደነበር በዚያው በተመስገን መጽሔት ትህ ላይ ተርኮታል። አብይ ወደ ሥልጣን ከመምጣቱ በፊት በኢህአዴግ ምህረት ተፈታ። በኋላም በአማራ ክልል ሹመት እንዲያገኝ ተደርጎ ነበር፣ ግን በሰኔ 15 2011 የአማራ ክልል የባለሥልጣናት ግድያ እጅህ አለበት ተብሎ አብይ አሰረው። ከአንድ ዓመት በኋላ ጦርነት ሲጀመር ደግሞ ና አብረኝ ዝመት ብሎ በአማራ ክልል ልዩ ኃይል አዛዥነት አስሾሙ። ከዚያም ከደብረ ብርሃን እስከ ደብረ ዘቢጥ ዘጥን ዘጥ እንዲህ ላደረገው በመጨረሻ ግንቦት 2014 ዓ ም ኢመደበኛ ኃይሎችን በማሰልጠን በሚል ክስ እንደገና አሰረው። እንዲህ ያለውን የአሽከርነት ኑሮ ነው የንጉሥ አገልጋይ ስል የምጠራው። ኩሊ ካልተሸከመ ወገቡን ያመዋል የሚለውን አባባል ለእሱና መሰል የክልሉ ልሂቃን የሚሆን ይመስለኛል። አለቃ እየቀየሩ የመጣውን ሁሉ ማገልገል ይሆንላቸዋል። እኔ የአብይ አሽከር ብሎ መፎከር እስኪቀራቸው ድረስ የአህመድ አሊን ልጅ አገልግለውታል። ጀነራል ተፈራ ከመታሰሩ በፊት ኢሳት በተባለው ቴሌቪዥን ላይ ትግራይን በድጋሚ መውረር ያልተቻለው በመንግሥት ፍላጎት ማጣት እንደሆነ፣ እሱ አሁንም ከተጠራ ከመንግሥት ወገን ሆኖ እንደሚዋጋ የአብይን ሥልጣን ለማዳን መሆኑ ነው ተናገረ። ስለ ግል ሕይወቱ ሲተርክም እስካሁን አምስት ጥይት በገላው ውስጥ እንዳለ አተተ። ተመስገን ተፌ ጀግና ነው ይላል። እኔ ግን ስለ ጀግንነቱ አላውቅም። በበኩሌ ብዙ ጥላቻ፣ ብዙ ቂም፣ ብዙ ምላስ፣ ብዙ ድፍረትና ብዙ የዋህነት የተጠናወተው ሰው አድርጌን የማየው የኢህአዴግን መንግሥት ለመፈንቀል ብሎ ከተነቃበት በኋላ ለእስር በመዳረጉ የትግራይ ሰውን በሙሉ ጠልቶ በወያኔነት ፈርጇል። በየሚዲያው እየቀረበም ጥላቻውንና ቂሙን የሚያጋልጥ ገለጻውን በሁሉ ዜ ያዘንበዋል። የሁሉ አማርኛ ለጥላቻ መስበኪያነት ሲያገለግል ያየሁት በተፈራ ማሞ አንደበት ላይ ነው እና እንዳርጋቸው ጽጌ እየፈቀዱለትም በኢሳት ጭምር እየቀረበ የአማራንና የትግራይን ህዝብ ስር የሰደደ ጸብ ውስጥ ለማስገባት የተቀረጸውን የአብይ ፕሮጀክት በማስፈጸም ተሳትፏል። የዋህነቱ የሚመነጨው ምናልባት ኢህአዴጎች ያገኙት እረኛ እያለ በትምህርትም ሳይገፋ ከበጎች ጋር ስላገኙት ሊሆን ይችላል። የተፈራ የዋህነት የሚመነጨው የፖለቲካ ህይወት ላይ ባለማሳለፉ ይመስለኛል። ልክ ኢህአዲጎችም ሲያገኙት ይጠብቃቸው እንደነበሩት በጎች አይነት ሆኑ ነው። ከእስር ቤት ሲወጣ ሳሙራይኑስ ወደ ቢሮ ጠርቶ ሹመትም ሀብትም ልስጥህ ብሎት ነበር። በኋላ ይህንን በመጽሔት ጽፎታል። የተፈራ ማሞ የትውልድ አካባቢ ልጅ የትግልና የመፈንቅለ መንግሥት ሴራ አጋሩ የነበረው አሳምነው ጽጌ አብይ አህመድ እንደ ሙሴ አሻጋሪ ነው ብሎ ከተናገረ በኋላ በጠቅላይ ሚኒስትሩ ፊት ሞገስን ለማግኘት የቋመጠ ይመስል ነበር። ከዚያ በኋላ ሹመት ተሰጠው። በኋላ ራሱን መከላከልና መናገር የማይችለውን ሟቹን አሳምነው ጽጌን በአማራ ክልል ይከተለው ነበር ያለውን ሞገደኝነት በሚዲያ ተረከው። የሚናገረው ነገር ሁሉ መፍትሄ የሚመስለው ተፈራ ወታደራዊነትንና ፖለቲከኝነትን መለየት የተሳነው ሰው ነበር። ይልቅ ቀልድ ልንገርህ አልኩት ተመስገንን። አንድ ቀን ቀጥል አለ። ቀልዱ ግን ተፈራ ማሞ ላይ የተቀለደ ነው። ያው እንደምታውቀው አሁን መንግስት ፋኖን ትጥቅ አስፈታለሁ ብሎ ነው አማሮችን እያሰራ ያለው። ልክ ነው። ታዲያ እኮ ተፌ ፋኖን አያሰለጥንም። ነገሩ እሱ አይደለም። ተፈራን የያዙት መኪናውን ከኋላ ገጭተው ነው። መኪናውን አቁሞ ወረደና ገጫቹኝ እኮ ብሎ ሲናገር፣ ገጨህን እንጂ ብሎ በቦክስ ወገሩት። ከዚያ እሱም የኔ መኪና አህያ ነው እንዲህ ወደ ኋላ የሚራገጠው ብሎ ለመከራከር ሲሞክር፣ አፋፍሰው መኪናቸው ውስጥ አስገቡት። ተመስገን እንደ መሳቅ አለና ያዳምጠኝ ቀጠለ። በዚህ ጊዜ ወዳጅህ ተፌ መንግሥት እንዳሰረው ገባው። ምን አጠፋውና እኔ የምታስሩኝ ብሎ ሲጠይቅ፣ ትጥቅልና አስፈታህ ነው አሉት። እኔ ምን ትጥቃለኝ ብሎ ሲከራከር በኢሳት ቴሌቪዥን በገላዬ ውስጥ አምስት ጥይት አለ ብለሃል፣ አሉት። በረዥሙ ከሳቀ በኋላ በወዳጄ ላይ ባይሆን ኖሮ ደንበኛ የከተማ ቀልድ ነበር አለ። በዚህ በኩል የኦሮሞዎቹን እንቅስቃሴ፣ በዚያ በኩል የወያኔ ሁኔታ ሰቅዞ የያዘው አማራ መደራጀት አያስፈልገውም ነው የምትለው? መደራጀት አለበት። ይህ ተገቢ ነገር ነው። አብይን ከሸኔና ከወያኔ ይከላከላለው እያለ አራት ዓመት ያቆየው አማራ ነኝ የሚል ልሂቅ የአማራን ሕዝብ የህልውና ጣጣ ውስጥ የከተተው አብይ አህመድና የእሱ ቢጤ አማሮች ከዚያ ደግሞ ሻዕቢያ ናቸው። የአማራ ሕዝብ ከትግራይ ሕዝብ ጋር ለሺህ ዓመታት፣ ከኦሮሞ ጋር ለበርካታ መቶ ዓመታት አብሮ ኖሯል። እየተዋለደ እየተዋደደ እየተገደለና በግሬደር እየተቀበረ ያለው ግን ማታለልና ማሳመን የፖለቲካ ህጋችን ነው ባሉት በአማራ ልሂቃን ነብይና ኢትዮጵያዊ እየተባሉ ካባ በተጠለቀላቸው በነሽመልስ መልስ አብዲሳና አብይ አህመድ ነው ብዬ ሳብራራለት፣ አንድ ፖሊስ አስጠርቶኝ ተነሳው እናተ መጥቷል፣ በመጠየቂያ ቦታው ላይ ስላልተመቻቸው ቢሮ እንድታነጋግራቸው ነው አለኝ። እናቴ አንበሳ መሆኗን አውቃለሁ። አዲስ አበባ ምታ የከተማውን ፖሊስ ኮሚሽነር ልጄን ማነጋገር አለብኝ ብላ አሳምናው ስታስጠራኝ ግን ገርሞኝ አላባራም። ድፍረቷ እያስደነቀኝ ወደ ተጠራውበት ቢሮ ፈጠንኩ። ብዙውን ጊዜ እናቴ ልትጠይቀኝ ስትመጣ እጄ ላይ ካቴና ገብቶና ከእንዴ በፖሊሶች ተይዞ እንዳታይን ለማድረግ እሞክራለሁ። ለበርካታ ጊዜ ስታሰርም ይህንን ለማድረግ ስል እስረኛ መጠየቅ በሚቻልበት ወቅት እንኳን እንዳታገኘኝ አድርጌ መልሻታለሁ። ከእስረኞች አስተዳደር ኃላፊ ቢሮ ስገባ እናቴን ከኃላፊው ጎን ተቀምጣ አገኘዋል። ፀጉሬን እየነካካች እንግዲህ አይዞ በርታ በርታ በል ከላይ እግዚአብሔር ከታች ደግሞ መንግሥት ናቸው ፈራጅ አለችኝ። የተለመደው የእናትነት ምክር ነው። ቀጥሎ የተናገረችው ግን ፖሊሱ እኔን በበጎ እንዲያይን ለማድረግ ያለመ ነው። አንተ ጨዋ ልጅ ነህ፣ ብጥብጥ ጭቅጭቅ ከልጅነትህም አትወድም፣ ያው ትንሽ ግትርነት አለችብህ እንጂ እንኳን በሀገር ሰው ላይ ክፉ ማድረግ አትወድም አለች። በሁከትና በብጥብጥ እንደተከሰስኩ ስለገባት በአሳሪዎቼ ፊት ነጥብ ማስቆጠሯ ነው። የቤተሰብ ጉዳዮቻችንን መነጋገር ስንጀምር ፖሊሱም ስልክ አንስቶ ማውራት ጀመረ። በዚህ አጋጣሚ እናቴ በፍጥነት ርዕሰ ጉዳዩን ቀየረችና ለምንድነው ፍርድ ቤት እንደዚያ የምትናገረው? ለምንድነው እንደዚያ በብስጭት የምትናገረው? መውጣትህ ላይቀር ለምን ክፉና ደግ ትናገራለህ? ብላ ተቆጣችኝ። ምን መሰለሽ ብዬ ልናገር ስል እንዳትመልስልኝ አለችኝ ኮስተር ብላ ጭጭ አልኩ። ከአንድ ሰዓት በላይ ከተነጋገርን በኋላ የፖሊሱን ቢሮ ለቀን ወጣን። እናቴ ወደ ቤቷ፣ እኔ ወደ መታጎሪያ። የሕይወቴ ውድ ሰው እማምዬ መጣች። ወደ መታሰሪያ ክፍለ የሚመልሰኝ የፖሊስ እስረኞች አስተዳደር ኃላፊ፣ እናትህ ብልህ ናቸው ብትሰማቸውን የሚሻልህ አለኝ። እውነቱን ነበር። የሆነ ሆኖ ምንም ወንጀል አልገኝ ሲል ከ25 ቀናት እስር በኋላ በ10 ሺ ብር ዋስ ከእስር ቤት እንድወጣ ተፈቀደልኝ። ባልተለመደ ሁኔታ ይግባኝ ሳይጠየቅብኝ መፈቻም ሳይዘገይ በፍጥነት ተለቀኩ። የተደገሰልኝን ለማወቅ ግን አንድ ሳምንት መጠበቅ ነበረብኝ። ያየሰው ሽመልስ ይቀጥላል። አበቃው